ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ትግሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ማክሰኞ ምሽት ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እየጠየቅኩኝ ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በኢትዮጵያ በኦሮሚያ ክልል የኦሮሞ ነፃነት ግንባር በአምሳ ግንባሮች ዘመቻ ሺህ ግንባር የሚለው በርካታ ውጊያዎች ማድረጉንም አስታውቋል። በዋናነት በወለጋ የተለያዩ ወረዳዎችና በሸዋ ከጠናም በሰሜን ሸዋና በምስራቅ ሸዋ የተለያዩ ወረዳዎች ላይ ከባባድ የተባሉ ውጊያዎችን እያደረገ እንደሚገኝም ገልጿል። በዚህ ውጊያ በርካታ የመንግስት ወታደሮች እጅ የሰጡና በርካቶችም እንደተበተኑ ኦኔግ ገልጿል። በርካታ ወታደር ከጥቅም ውጭ ማውጣቱንም ነው የተገለጸው። በኦሮሚያ የቀጠለው ውጊያን ተከትሎ ወታደራዊ አፈሳ በኦሮሚያ ብሔራዊ ውትድርናን የሚያስንቅ ነው ተብሏል። ወጣቱ በውሸት ጦርነት ለመዝመት ፍላጎት እንደሌለው እና እየሸሸም ይገኛል። ምክንያቱም በሀገሪቱ ውስጥ የሚደረጉ ጦርነቶች በአማራ ሕዝብና በኦሮሞ ሕዝብ ላይ ወንድም ከወንድም ጋር የሚያገዳድል ጦርነት ስለሆነ በዚህ ምክንያት ነው አንዘምትም ያሉ ብሏል። ወጣቱ ወደ ተለያዩ ሀገሮች እንግዲህ በባህር እየሸሸ ይገኛል። በኦሮሚያ ክልል ውስጥ እንግዲህ እንደሚታወቀው በተለይ አሳሳ ባሌ መስመር በጣም በጣም በሚገርም ሁኔታ ወደ አራት መቶ ወጣቶች የተሰበሰቡበትን መጋዘን ሰብሮ በመውጣት ሚሊሻዎቹ ከተማን ቶክስ በቶክስ ሲያደርጉ በተለያዩ ሶሻል ሚዲያዎች ላይ የተለቀቀበት ሁኔታ ነው ያለው። አንድ ቦታ ብቻ ሳይሆን ኦሮሚያ የተለያዩ ቦታዎች ላይ በሻሻመኔ መስመር፣ በናዝሬት በተለያዩ ከተሞች የኦሮሚያ ከተሞች እንግዲህ አፈሳው የቀጠለበት ሁኔታ ነው ያለው ወጣቱ ፍላጎት እንዳላሳየና ይሄ ጦርነት የኢትዮጵያ ጦርነት አይደለም ዜጎች ላይ የሚተኮስ ዜጎችን የሚገል ጦርነት ነው። ስለዚህ ይህ ጦርነት እኛን አይመለከትም በሚል የአብይ አህመድን ማስታወቂያዎችና የአብይ አህመድን ፕሮፓጋንዳዎችን ውሃ የጨለሰበት ሁኔታ ነው ያለው። በአሁኑ ሰዓት እንግዲህ ኦሮሚያ በዚህ ልክ የእነ አብይ አህመድ ሴራና ሸፍጥ ገብቷቸው አንዘምትም ያሉት የትኛው ክልል ልዘምት ነው ያሉት ደግሞ በርካቶች ሀሳባቸውን ሰንዝሯል። እንግዲህ አብይ አህመድ ለኦሮሞ ህዝብ የቆምክ ነው እያለ አንዳንድ ወታደሮችንም የኦሮሞ ካርታን በአንገታቸው ላይ እንዲያንጠለጥሉ እያደረገ ኦሮሚያን ሀገር እናደርጋታለን የሚል ብሔርተኛ አካሄድ ወይም የሀገሪቱ መከላከያ ሰራዊት ከብሔር ከሃይማኖት ነፃ ነው በማለት የውሸት ፕሮፓጋንዳቸውን እየሰሩ ይገኛሉ። የሀገሪቱን ብሔራዊ ጦር ልብስ ለብሶ የሀገሪቱን ባንዲራ የዳራታቸው ላይ አድርጎ የሀገር መከላከያ ሰራዊትን ልብስ በመልበስ መለየው በማድረግ የኦሮሚያ ክልል ካርታን በአንገታቸው ላይ አድርጎ በተለያዩ ሶሻል ሚዲያዎች ላይ የሚታዩበት ሁኔታ ነው ያለው። ይሄ ግምት ውስጥ ከገባ እንግዲህ አሁን እነሱ በግል እየሰሩ ያሉት ለራሳቸው ነው እንጂ እንደ ሀገር እየሰሩ ስላልሆነ ኦሮሚያ ውስጥ ያለው ወጣት ደግሞ በአማራ ሕዝብ ላይ የሚደረገውን ውጊያ ፍቃደኛ አይደለንም፣ ይሄ ጦርነት እኛን አይመለከትም በማለት ከግዳጅ ቀጠናም እየጠፋ ያለበት ሁኔታ ነው ያለው። ወደ ማሰልጠኛም አንገባም ብለው ከተሰበሰቡበት ካምፕም እየጠፉ እንደሚገኙ ነው የተገለጸው ተይዞ መኪና ላይም ሲወጡ ከመኪና ላይም እየወረዱ እየጠፉ እንደሚገኙ ከኦሮሚያ ክልል የሚወጡ መረጃዎች ያመላክታሉ ማለት ነው። ስለዚህ ይሄ ደግሞ እነሽመልስ አብዲሳ እና አብይ አህመድ ለኦሮሞ ህዝብ እየታገልን ነው፣ የኦሮሞ ህዝብ ከኛ ጋር ነው ብሎ የኦሮሞን ህዝብ በቁጥሩ አንድ ወይም ደግሞ እንደ ጫካ መሸሸጋ አድርጎት የኦሮሞ ወጣትን በዚህ ልክ ለማዝመት ሙከራ ሲያደርጉ፣ የኦሮሞ ህዝብ ደግሞ አናቃቸውም ብሎ ሲሸሻቸው ትልቅ የፖለቲካ ኪሳራ እየገጠማቸው እንደሆነ በቂ ማሳያ ነው። ይሄ እንግዲህ ወደፊት ምን ይፈጠራል የሚለውን ከጊዜ በኋላ ደርግ መጨረሻ ላይ የገጠመው አይነት ክስተት ብልጽግናንም ይገጥመዋል የሚሉት በርካቶች ሀሳባቸውን ሰንዝሯል። በሌላ መረጃ ኢትዮጵያኖች በጅቡቲ ከባድ ስቃይ የደረሰባቸው ይገኛል። ኢትዮጵያኖች እንደማንም ህብረተሰብ እንግዲህ ለዘመናት ሲኖሩበት የነበረው ጅቡቲ በአስቸኳይ እንዲወጡ መረጃ ወጥቷል። የሚወጡበት ምክንያት ግልጽ አይደለም። የኢትዮጵያ መንግስት እንግዲህ ዲፕሎማሲ መሻከር እና የዲፕሎማሲ መበላሸት ነው ችግሩ። ኢትዮጵያ የማይደርሱ ሀገሮች ሀገር የተባሉት እንግዲህ በኢትዮጵያኖች ላይ ተጽዕኖ እያደረሱ ይገኛሉ። ባለቤቱን ካልናቁ አጥሩን አይነቀንቁ እንደተባለው ሁሉ ይሄ ሁሉ እንግዲህ የዲፕሎማሲ ችግር እንደሆነ ተረድተናል። ኢትዮጵያኖች በየትኛውም ሀገር ላይ እየተዋረዱ እንደሚገኙ ተገልጿል። በስደት ላይ ያሉትም በየመን በርካታ ኢትዮጵያኖች በመጋዘን ውስጥ በአየር ጥቃት ደርሶባቸዋል። በተመሳሳይም በፑትላንድ ሶማሌላንድም ላይ እንግዲህ ኢትዮጵያኖች ንብረት ከዚህ በፊት የተዘረፈበት እና ከነዚህ ሀገሮች እንግዲህ ልክ እንደ አሸዋ በአሸዋ መኪና ወደ ድንበር አካባቢ መጥተው እንዲራገፉ የተደረገበት ሁኔታ ያለው ማለት ነው። ስለዚህ እነዚህ ፑትላንድ ሶማሌላንድ እና ፑትላንድ በጣም በሚገርም ሀገር እንኳን ተብሎ በሀገር ደረጃ ተጽዕኖ መፍጠር የማይችሉት የአብይ አህመድን ዲፕሎማሲ ግምት ውስጥ በማስገባት በንቀት ኢትዮጵያኖችን በዚህ ልክ ስቃይ እያደረሱባቸው እንደሚገኙ የተገለጸበት ሁኔታ ነው ያለው። አብይ አህመድ ኦሮሞ በመሆኑ በተለይ በፑንትላንድ እና ሶማሌላንድ ውስጥ የሚገኙት የኦሮሞ ማህበረሰብ ከፍተኛ ችግር እንደደረሰባቸው እና ንብረታቸው እንደተዘረፈ መረጃዎች ከቆዩ በኋላም እየወጡ ይገኛሉ። ከዚህ በተጨማሪ በሀገር ውስጥ ጦርነት በመካናይዝድና በአየር ዜጋን በመግደል ተአምር ሰርተናል ይሉናል። የኢትዮጵያ ህዝብ ተባብሮ ብልጽግና የሚባለውን ገዳይ ስብስብ ከነሰራዊቱ ጠራርጎ ካላሶት ገደ በስተቀር ግድያ አሁንም ይቀጥላል። ህዝባችን እስከ መቼ ነው ወዶና ፈቅዶ የሚሞተው? ከዚህ ጎን ለጎን እንግዲህ የኑሮ ውድነቱን ህዝቡ አሚን ብሎ ተቀብሏል፣ ነገሩ እንዴት ነው ያሉት ደግሞ በርካቶቹ ግራ የገባቸው ይህም ጥያቄ የጠየቁበት መኖሩ ተገልጿል። በሌላ መረጃ አሜሪካ የጉዞ መስጠንቀቂያዎችን ካወጣች ጊዜ ጀምሮ ኮማንዶ እና ሪፐብሊካን ከነመካናይዝድ አዲስ አበባ የተለያዩ ቦታዎች ላይ ከትላንትና ጠዋት ጀምሮ ግርግር ሲፈጥሩ ታይቷል። አድማጮቻችን፣ ተመልካቾቻችን የብልጽግና ጅርናሮች እንግዲህ ሁሉ አልቋል እየለቃቀምን ነው እያሉ አዲስ አበባ ላይ እንዴት ታንክ ማሰማራት ቻሉ? ራሳቸው ሳይለቃቀሙ አይቀሩም ያሉት ደግሞ በርካቶች ናቸው። ለቃቀም ጨረስን የሚሉት ዋና ከተማው ላይ ስጋት አድሮባቸው ኮማንዶውና ሪፐብሊክ በለጎማ ታንኮችን ያሰለፉበት ሁኔታ መኖሩን ከአዲስ አበባ የሚወጡ መረጃዎች እያመላክታሉ። ሌላው ግብፅና ጅቡቲ የተስማሙበት ኢትዮጵያ በጅቡቲ በኩል የጦር መሳሪያ እንዳታስገባ ተስማምቷል። በኤርትራና በኢትዮጵያ መካከል ግጭት የሚቀሰቀስ ከሆነ መሳሪያ እንዳይገባ ነው እንግዲህ የተስማሙት። ከዚህ በተጨማሪ ከሲውዝ ካናል እስከ ጅቡቲ የባህር ጠረፍ ደህንነት ለግብጽ መሰጠቱ ነው የተገለጸው። እንግዲህ ጅቡቲን በዚህ ጉዳይ ስምምነት ላይ መድረሷን ከግብጽ የሚወጡ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን ሰሞኑን የግብጽ ፕሬዚዳንት አብዱልፈታ አልሲሲ ወደ ጅቡቲ አቅንተው ነበር። እንግዲህ አንዳንድ ጉዳዮችን ተወያይቷል። ኢትዮጵያና ኤርትራ ወደ ግጭት የሚገቡ ከሆነ ኢትዮጵያ በጅቡቲ ወደብ ምንም አይነት መሳሪያ እንዳታስገባ እና ከሲዩዝ ቦይ እስከ ጅቡቲ ባህር ድረስ እንግዲህ ግብፅ እንድትጠብቅ የተደረገበትና ይህንን ስምምነትም የፈረሙበት ሁኔታ መኖሩ ተገልጿል። ይሄ ነገር እንግዲህ የሚቀጥል ከሆነ ከባድ ከበባ እንደሆነ ነው እንግዲህ አድማጮቻችን ተመልካቾቻችን እየተረዳን ያለ ነው። ግብፅ ኢትዮጵያን ዙሪያዋን እየዞረች ትገኛለች ማለት ነው። በሌላ መረጃ የግብፅ ፕሬዝዳንት እና የአብዱልፈታህ አልብርሃን በካይሮ መክረዋል። እንግዲህ በጦርነቱ ዙሪያ እና የመልሶ ሱዳን ማደራጀት የህዳሴ ግድብን በተመለከተ ተመካክሯል ተብሏል። ሱዳን ጦርነት በሱዳን ጦርነት የግብፅ አየር ኃይል የአንበሳውን ድርሻ አለው። በፈጥኖ ደራሽ መሪ የሆነው ኤሜቲ ይሄንን መስክሯል። በጅቡቲ ባጀቷን በሙሉ በጦር መሳሪያ ላይ የማዋል የምታውለው እንግዲህ ግብፅ በሱዳን ጦርነት ያላትን መሳሪያ ሁሉ ፈትሻለች። ከአሜሪካ የሚላክላትንም የአየር ቦምቦችንም ተጠቅማለች። የተዋጊ ጄቶችንም አቅም አረጋግጣለች። አሁንም በካይሮ ተገናኝተው እንግዲህ እየተመካከሩ እንደሚገኙም ተገልጿል። አድማጮች፣ ተመልካቾች እንግዲህ ሁለቱ ሱዳኖች ባደረጉት ውጊያ የግብፅ አየር ከፍተኛው ሚና ነው ያለው፣ የአንበሳውን ድርሻ ወስዷል። ጦርነቱን እንዲጠናቀቅና የአብዱልፈታህ አልቡርሃን ሰራዊት ጦርነቱን በግንባር ቀደምነት በድል አድራጊነት እንዲቆጣጠር እና የለቀቁትን ዋና ከተማዋን ካርቱም መልሶ እንዲቆጣጠሩ ካደረጋቸው ብርታት እንግዲህ ግብፅ ያረባረበችው አየር ነው። እንደምታውቁት ግብፅ በየአመቱ የሚሰጣትን ባጀት ትኩረት የምታደርገው በጦር ሰራዊት ላይ ነው፣ በመሳሪያ ግዢ ላይ ዘመናዊ ዘመናዊ አውሮፕላኖች በሚወጡበት ጊዜ ግንባር ቀደም ግብፅ ትገዛለች። ከአፍሪካ ውስጥ በዚህ የታወቀች ነች። ቁጥሯም እጅግ በጣም የትየለሌ ነው። ያላት አውሮፕላኖች፣ መርከብ፣ ታንኮች መርፍ እጥፍ እጥፍ ነው። እንግዲህ ገዝታ ገዝታ የምታስቀምጠው በጣም በሚገርም ሁኔታ። ሌላው አድማጮቻችን፣ በሁለት ተከፍለው ግርግር ሲፈጥሩ የነበሩት ህወሓት፣ የጌታቸው ረዳ አንጃ አንድ ፓርቲ ለመመስረት ጫፍ ላይ መድረሳቸው ነው የተሰማው። የደጋፊዎቻቸውን ፊርማ እያሰባሰቡ ነው ተብሏል። ስሙንም ትግራይ ሊበራል ፓርቲ ብለውታል። እንግዲህ ቀደም ስል ጌታቸው ረዳ ከትግራይ ፖለቲካ አርቅም ያለበት ዋናው ትልቁ ምክንያት ይህንን ፓርቲ አቋቁሞ ለመቀጠል ነው። ብልጽግና በዚህ ውስጥ እንግዲህ እጁ እንዳለበት አንዳንድ የመረጃ ምንጮችም ሹክ እያሉ ይገኛሉ። ይህም የሚሆንበት ዋናው ትልቁ ምክንያት ዋናውን ህዋት ለማንኮታኮት ነው ተብሏል። በሌላ መረጃ ጀረናር አሰፋ ቾኮል ሰሜን ወሎ ዞን ክረምት ከመግባቱ በፊት አጽዳ ተብሎ ግዳጅ ተሰጥቶታል። ያጸዳል ወይስ ይጸዳል የሚሉት ይታያል ብሏል። ኃይላቸውን ከደቡብ ወሎ አካባቢ እያስወጡ እንደሚገኙ ነው የተገለጸው። በተለያዩ ቦታዎች ላይ ብልጽግና የህዝብ ስብሰባዎችን እያደረገ ይገኛል። አንዳንድ ቦታዎች ላይ ስብሰባውን ፋኖች እየበተኑ ይገኛሉ። እንግዲህ ብልጽግና የተለያዩ ቦታዎች ላይ በመገኘት ህዝብን እየሰበሰቡ ጦርነቱን ጨርሰናል፣ ለቀማ ላይ ነን እያሉ ለህዝብ ተስፋ የመስጠት አይነት ነገር ነው እየተደረገ የሚገኘው። በአንበሳሜ ከተማ የሚሊሻ ላይ ድንገተኛ ጥቃት ተፈጽሟል። ጥቃቱን እንግዲህ ትጥቅ ለማስፈታት ሚሊሾቹ ከቦታ ወደ ቦታ ሲንቀሳቀሱ ነው ፋኖ በደረሰው መረጃ መሰረት በርካታ ሚሊሾች ላይ እርምጃ እንደተወሰደ ነው መረጃዎች የሚጠቁሙት። ሚሊሻ እንግዲህ በአማራ ክልል ላይ ቀሚሰቢስ መመሪያዎችን ከብልጽግና እየተቀበለ አርሶ አደሮችን ትጥቅ ለማስፈታት የተለያዩ ቦታዎች ላይ ሲንከራተት ፋኖ መረጃ ደርሶት ዋጋውን ሰጥቶታል። አድማጮቻችን ተመልካቾቻችን የብልጽግና ጀርናሮች እንግዲህ ሞቅ ስላቸው ፋኖ እጅ ሰጥቷል፣ አምስት ሺ አስር ሺ እያሉ ሪፖርት ያደርጋሉ። እጅ የሰጠ ሊኖርም ይችላል፣ ነገር ግን በትክክል የአማራ ህዝብ ትግል ገብቶት ታጥቆ ጫካ እየገባ ፋኖ እነሱ እንደሚሉት እጅ አይሰጥም። ነገር ግን በፋኖ ስም ራሳቸው ያደራጁት በምስር ወጥና በሱሙኒና ሽልንግ የተገዛ እጅ ሊሰጥ ይችላል። እነሱ እነሱ ማለት ደግሞ ፋኖ ሳይሆኑ ትውልዳቸው አማራ የሆነው ስራቸው ብልጽግና የሆነ አማራ መሰል በደመነፍስ የሚንቀሳቀሱ ካዲ ባንዳዎች ናቸው። ባንዳ ትናንትናም ነበረ፣ ዛሬም አለ፣ ነጌም ይኖራል። እነዚህ እነዚህ ነው እንግዲህ አድማጮቻችን ተመልካቾቻችን ፋኖ ይሄንን ያክል እጅ ሰጥቷል፣ አስር ሺህ እጅ ሰጥቷል፣ አስራ አምስት ሺህ እጅ ሰጥቷል እያሉ ከፍተኛ ፕሮፓጋንዳ እያሰሙ የሚገኙት የአማራ ፋኖ በአራቱም ቀጠና የስርዓቱን ማዕከል ማዕከላዊ ስበት እያስጨነቀ ይገኛል። ብልጽግና ሀያ ወር በሙሉ ለቃቀምን ይላል። ለቀማው ዛሬም አላለቀ። ብርሃኑ ጁላ ጦርነቱ አልቋል ለቀማ ላይነን ካለ ውለው አድሯል። በመላ ሀገሪቱ፣ የኦሮሞ እንዳጠቃላይ ወጣቱን በጥይት እያባረሩ እያፈሱ ይገኛሉ። ደርግ ሊወጣ ስል እንደዚህ አይነት ሲያደርግ ነበር። የሰራዊት ብዛት ንጉስን አያቆይም። ንጉስ የሚቆየው በመልካም ስራው ነው። ፋኖ በመንግስት የሚገነባው እየበተነ መንግስት የሚገነባውን እየበተነ ሌላውን ከራሱ ጋር እያሰለፈ ይገኛል። ሌላው በኢኮኖሚ በኩልም ብልጽግና ከየሀገሩ ለምኖም ገዝቶም የሚያመጣቸውን መሳሪያ ተተኳሾችንም እኩል እየተካፈለ ይገኛል፣ ሬሽን ጭምር በተለይ ትጥቅ። ፋኖ የታጠቀው ከብልጽግና ነው። አድማጮቻችን፣ ተመልካቾቻችን ተበተነ የሚባለው ፋኖ እንግዲህ በኢኮኖሚም በፖለቲካም ተጽዕኖ ፈጥሮ ወደፊት እየሄደ እንደሚገኝ ልታረጋግጡት ያስፈልጋል። አንደኛ ጦርነቱ ከመጀመሩ በፊት በአፍሪካ ከፍተኛ አድሚ ገንብተናል ማንም አይደርስብንም ብለው ፕሮፓጋንዳ ሲሰሩ ነበር። ከፍተኛ ቁጥር ያለው ሰራዊት እንደገነቡ ራሳቸው በመረጃ ወጥቶ ሲናገሩ ነበር። ይሄ እንደተጠበቀ ሆኖ ጦርነቱ ተጀምሮ የተወሰነ ጊዜ ከተከሄደ በኋላ ወደ ማሰልጠኛ ማስታወቂያዎችን ማውጣት ነው የጀመሩ በፓርላማ ሁሉ እየጠየቁ እንዴት አምስት ሺህ እናጣለን ከአንድ ክልል ወታደር ለመመዝገብ መከላከያ ለመመዝገብ የሚል ሁኔታዎች ሲፈጥሩ ነበር። ይሄንን አማራጭ ለመጠቀም የትምህርት ፖሊሲ እንዲሻሻልና ተማሪዎች እንዲወድቁ ተስፋ ቆርጦ ቀጥታ ወደ ውትድርና እንዲገቡ የተደረገበት ሁኔታ ነው ያለው። እዚህ ላይ ቆም ብለን ማየትና ማስታወስ ያለብን ቀደም ስል በነበሩት መንግስታቶች፣ በወያኔ ጊዜ፣ በደርግ ጊዜ ውትድርና ለመመዝገብ እጅግ እጅግ በጣም ከፍተኛ ጥረት ነበር ሲደረግ የነበረው። እኔ ውትድርናን ተመዝግቤ የገባውበት ሰዓት በሰርተፍኬትን የገባው ፊዚካል ቁመት አጠረ እንዳይባል እንየተንጠራራን ፊዚካላችን ጥሩ ሆኗል እንዲባል ስፖርት እየሰራን ፊዚካላችንን አስተካክለን ሰውነታችንን አስተካክለን እንጣል ይሆን ይጥሉን ይሆን ተብለን ወደን ፈቅደን ጓክትን ነው ውትድርናን የተቀጠርነው። በጣም ይገርማቸዋል አንዳንዶቹ ኪሎዋቹ አነስተኛ ነው ሲባሉ ክብደት የሚያነሳ ነገር ኪሳቸው ውስጥ እየደበቁ የተመዘኑ ጓደኞቻችንም እንዳሉ ለማስታወስ እፈልጋለሁ። ምን ያክል ውትድርና ፍቅር እንዳለ ምን ያክል ውትድርና ተፈላጊነት እንደነበረው፣ ዛሬ ወታደር ሁን ሲባል ለምንድነው ወጣቱ የሚሸሸው? ለምንድነው ከሀገር ወጥቶ በባህር የሚበላው? ሙሉ ሰውነታችንን ይዘን ባህር ቢበላን ይሻላል ብሎ እየሸሸ ያለው ወንድሜ ላይ ተኩሼ አልገልም በማለት ነው ኦሮሚያ ክልል እነ ሽመልስ አብዲሳ እና አብይ አህመድ ኦሮሞን ለኦሮሞ ህዝብ ቆመናል እያሉ የኦሮሞን ህዝብ ጫካ አድርጎ መደበቃ አድርጎ ሲንቀሳቀሱ ወጣቱ ለምንድን ነው ከነሱ ጋር ያልተሰለፉ? አሳሳ ላይ ምንድን ነው የተደረገው? አራት መቶ ወጣት እኮ መጋዘኑን ሰባብሮ እኮ ነው ከተማውን ብትንትኑን አውጥቶ ሚሊሻ ከተማውን ተኩስ በተኩስ እኮ ነው ያደረገው። ጎንደርና ባህርዳር ይመስላል እኮ ተኩሱ። አሳሳ ላይ ኦሮሚያ ክልል ውስጥ ነው ይሄ ናዝሬት ላይ ለምንድን ወጣቱ በዚህ ልክ ተበትኖ ሲሸሽ የነበረው? ስለማይፈልጓቸው ነው። የእነሱን ፖለቲካ ስለማይፈልጉ ነው። በፖለቲካ ተሸንፏል። በኢትዮጵያ ውስጥ በኦሮሚያ ውስጥ እነ ሽመልስ አብዲሳ በዚህ ልክ ተወርዷል። ወጣቱ አንዘምትም ነው ያለ። ሀገር ተወራለች። የሀገሪቱ ብሔራዊ ጦር ተደፍሯል፣ ተገሏል፣ ተቀጥቅጧል፣ ተመቷል፣ በመኪና ተኬዶበታል የተባለ ሰሜን እዝ ወቅት እናቶች እኮ ልጆቻቸውን መርቆ ሸኝቷል። ወጣቱም እንደዚህ እኳ አልሸሸም። አንድ ወጣት ዞር አላለም። ወዶና ፈቅዶ በፈቃደኝነት ነው ወደ ግንባር የገባው። በጣም የሚገርማችሁ የመቶ ዓመት ታሪክና የመቶ ሀምሳ ዓመት ታሪክ አይደለም የማወራው፣ የዛሬ ሁለት ዓመት ነው። ለምንድን ነው በዛ ልክ እንደዛ የሆነው? የአገር ጉዳይ ስለሆነ ነው። የአገሪቱ ብሔራዊ ጦር ሰሜን እዝ፣ ኢትዮጵያ ያላት እዝ አራት እዞች ናቸው። ሶስቱም እዝ አራቱም እዝ ተደምሮ አንድ እዝ የማይሆነው ህወሓት ለራሱ ብሎ ያዘጋጀው ሰሜን እዝ ጥሩ ተዋጊ ያለበት ጠንካራ ዲሲፕሊን ያለው ከማህበራዊ በማህበራዊ ኑሮ የሚታወቅ በህብረተሰቡ ውስጥ ጥሩ ሚና የተጫወተ የትግራይን ህዝብ ክሊኒክ የሚገነባለት ድልድይ የሚገነባለት አጨዳ የሚያጭድለት እርሻውን የሚያርስ ገባውን የሚያሟሙቅ እዝ ነበር የተመታው በዛን ሰዓት ኢትዮጵያ ከዳር እስከ ዳር ዘጠኙም ክልል ልጁን ያዘመተበት እኮ አንዱ ለዚህ ነው ዛሬ ታዲያ በአማራ ህዝብ ላይ አንዘምትም ብሎ እየሸሹ ነው መጋዘን እየሰበሩ የፖለቲካ ኪሳራ ማለት አንዱ ይሄ ነው ሌላ ምንም የምንፈልገው ነገር የለም። እነሺመልስ አብዲሳና አብይ አህመድ እውነት ለኢትዮጵያ ተቆርቁሮ እውነት ለኢትዮጵያ ብሎ የሚሰሩ ቢሆን ኖሮ የኦሮሞ ወጣት ካምፕ ሰብሮ አይሸሽም ነበር። የአማራ ወጣት ካምፕ ሰብሮ ሸሸ ቢባል አማራ ላይ ጦርነት ስለተከፈተ ወጣቱም አማራ ስለሆነ ነው የሸሸው ይባላል። የኦሮሞ ወጣት ለምን ሸሸ? እነሱን አንዋጋም አንሰለጥንም ማሰልጠኛ አንገባም ብሎ ለምንድን ነው የሸሸው የኦሮሞ ወጣት? ፖለቲካ መበላሸቱን እዚሁ ላይ መመልከት ይቻላል። ደርግ በመጨረሻ ሰዓት ላይ እንዲህ አይነት ነገርን የገጠመው ከዩኒቨርሲቲ ሁሉ ወጣቶችን ሲያዘምት ነበር። ነገር ግን ያ ሁሉ ወጣት ዘምዶ ዘምቶ ደርግን ከመውደቅና አገር ጥሎ ከመሸሽ አላዳንም። ሰራዊት ጠፍቶ አይደለም ጎበዝ። ደርግ የወጣው መለስተኛ ቁስለኛ ሊኖር ይችላል ታክሞ ማገገሚያ አድርጎ ወደ ውጊያ መግባት የሚችል በርካታ ወጣት በርካታ ወታደር ሁለተኛ ቢወታዊ ሰራዊት ላይ የነበረው ወታደር ብቻ ሀገሪቱን ማስተዳደር የሚችል ሀገሪቱን ቆዳ መሸፈን የሚችል ሰራዊት ነበረ። ደርግ ሰራዊት አጥቶ አይደለም ከሀገር የተባረረው የህዝብን ጥያቄ በፖለቲካ መንገድ ባለመመለሱ ከህዝብ ውጭ የሆነበት፣ ጦርነቱ ህዝቡን ስለሰለቸ፣ ብሔራዊ ውትድርና ህዝቡን ስለሰለቸ፣ ወጣቱን እያዛመተ ስላስቸገረ በቃ እያንዳንዱ ነገር በአፈሙዝ ብቻ ስለሆነ ታዲያ ብልጽግናን ደርግን የገጠመው ፈተና አይገጥመውም ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ላይ እንድትሰጡ በአክብሮት ትጠይቃለሁ። አድማጮቻችን፣ ተመልካቾቻችን የነ አብይ አህመድ የነ ሽመልስ አብዲሳ ጉዳይ ቢያወሩት ቢነግሩት አንድ ቀን ሌሊቱንም ብንደግም የማንጨርስ ስለሆነ ካለን ሰዓት አንጻር እዚሁ ላይ አቆማለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን በርካቶች ጋር እንዲደርስ ላይክ እንድታደርጉ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። መልካም ምሽት እንዲሆንላችሁም እመኛለሁ። ሰላም እደሩልኝ። ሰላም ሆኑልኝ።